ያለነው በአዲሱ ዓመት ሁለተኛ ወር ላይ ነው። ታዲያ አዲስ ጎጆ ወጪዎች ሆንን ባለንበት ቤት ሆነ የወጥ ቤት እቃዎችን መግዛትና መቀየር መፈልጋችን አይቀሬ ነው። ከዚሁ ጋር ተያይዞ ዛሬ ምን አይነት የወጥ ቤት እቃዎችን በምን ያህል ዋጋና ጥራት እናገኛለን የሚለውን ለማየት በአንድ የወጥ ቤት እቃዎች መሸጫ ተገኝቻለሁ። እኔ ነው ሀሚ ላይን ቻናላችን፣ ኑሮ በሸገር ነው። አብራችሁን ቆዩ። ሰላም፣ እንዴት ነሽ ታዲያስ? እንዴት ነሽ? እንኳን ደህና መጣሽ። እንኳን በደህና ቆየሽኝ። ዛሬ እንግዲህ ወደዚህ የመጣሁበት ምክንያት የወጥ ቤት እቃዎችን ለማየትና ገበያው ምን ይመስላል የሚለውን ነገር ለማየት ነው። እንደማየው ከሆነ እንግዲህ ሱቃች ውስጥ በርካታ የወጥ ቤት እቃዎች ይታዩኛል። እነሱን ከማየታችን በፊት ግን እስቲ ራችን አስታውቂ። እሺ እኔ ስሜ እልሻ ላይ ተረፈ እባላለሁ። በዚህ ስራ ላይ ከአባበሽ አቆጣጠር ከ2010 ዓመተ ምህረት ጀምሮ እየሰራ እንገኛለን። ለስምንት ዓመታት ማለት ትክክል። እዚህ ስንጀምር ያው ዓላማችን ምንድን ነው፣ ሰው የሚችላቸውን አቅሞችም ሰው እንዲችል የሚችለው አቅሙ እንዲገዛና ከዛ በተረፈ ደግሞ ጥሩ እቃዎችን ፕሮቫይድ በማድረግ የምንፈልገው እስከቻልን አቅም ድረስ በብዛት ሬጉሌትድ የሆኑ እቃዎችን ለማስመጣት እንሞክራለን። ኤኮ ፍሬንድሊ የሆኑ እቃዎችን የማይጎዱን እኛን ቢኮዝ አንዳንዴ እቃዎች ቀላል የሆኑና ይረክሱና ረዥም ጊዜ ግን እድሜያቸው ላይ ጉዳት ሊያመጡ ይችላል። ትክክል በችግር የሚያመጡ አሉ እና ያንን አሳቢ በማድረግ ነው የተለያዩ እቃዎችን ስለዚህ እናንተ ጉዳት የማያደርሱ የተለያዩ የወጥ ቤት እቃዎችን የምትመጡት እስከ ቻል ነው ድረስ ስና ለማድረግ የሞከርነው እንግዲህ የወጥ ቤት እቃዎችን ስናስብ አብዛኞቻችን ይመጣለን መጀመሪያ ነገር ድስት ነው እና ድስት ነው እናንተ ጋር የምትይዟቸውን ድስቶች አሳይም። እሺ፣ እዚህ ጋር ለምሳሌ አራት የተለያዩ ድስቶች አሉ። የእኛ ድስቶች የምናስመጣቸው ከጀርመን ነው። እንደምታዩ ማን ጀርመን ናቸው ድስቶቻችን። ግራናይት ኮቲንግ አላቸው። ሶ የተለያዩ አይነት ድስቶች አሉ። ተፍሎን ድስቶች አሉ። ስቴንለስ ስቲል ድስቶች አሉ ከስት አይዮን ድስቶች አሉ። ከድስት ደረጃ ራሱ ብዙ አይነት አላቸው። የመስታወት ድስቶች አሉ። ከነዛ ውስጥ ጥሩዎች ናቸው እነዚህ እነዚህ ዱራብል ናቸው። አይጫሩም፣ ለረጅም ጊዜ ይቆያሉ። የግራናይት ድስቶች ናቸው። መኪና ካልወጣበት በስተቀር ጥንካሬ አላቸው። ረዥም ጊዜ መጠቀም ትችያለሽ። በተለያየ አይነት ነገሮች ላይ መጠቀም ትችያለሽ። አንዳንድ ድስቶች ለምሳሌ ባለመስታወት የሆኑ ላይ ብቻ ነው የሚሰሩት። ኦር ደግሞ በከሰልም በምንም በተለያየ ነገር ላይ መጠቀም እንችላቸው ድስቶች ናቸው። ማንኛውም ነገር ላይ መጣድ እንችላለን። አሉ ኬሚካል ፎርኤቨር ኬሚካልስ የሚባሉ አሉ። እነ ፒኤፍኦኤ ፒቲኤፍኢ እና ፒኤፍኤስ የሚባሉ አሉ። ዋና ቤተሰቡ እነዛ ናቸው። እነዚህ ድስቶች ከነዛ ንጹሕ የጸዱ የሌለባቸው ናቸው። እነዚህ ፎርቨር ኬሚካሎች ማለት ውስጣችን ገብተው የማይወጡ ናቸው። እነዚህ ስክራች ሬዚስተንት ናቸው፣ ግራናይት ኮቲንግ ስላላቸው። ስቴንለስ ስቲል ናቸው። ውስጣቸው በግራናይት ኮቲንግ ስላለው ጥሩ ድስቶች ናቸው። የተሰሩበት እቃም የጎንዮሽ ጉዳት የለውም። ያ ሰው አንድ ነገር እገዛለሁ ሲል መርከሱን ብቻ አይደለም። ወይንም ደግሞ ቶሎ ቶሎ ማግኘት መቻሉን አይደለም። ከጤና አንጻር መታየት አለበት። አሁን ለምሳሌ እኔ ቤት ስገባ ጀምሮ አሉኝ እነዚህ ድስቶች ስምንት ዓመት ምንም ሳይሆኑ ነው እየተጠቀምኩበት ያለውትና እና እቃዎቹ በዕቃነት ጥሩ አስተማማኝ የሚባሉ እቃቸው በጣም አሪፍ ሴት ናቸው። እነዚህ አሁን እነዚህ በፔስ ነው እኛ የምንሸጠው። በአጋጣሚ የሴቶቻችን ጨርሰናል። አይደሉም እነዚህ ሲንግል ናቸው። በሲንግል ዋጋቸው ከአምስት ሺህ ብር ይጀምራል። እቺ መጥረሻ እንደምታያ ባለክዳና እቺ ከአምስት ሺህ ብር ይጀምርና ስምንት ሺህ ብር፣ አስራ ሁለት ሺህ ብር ናቸው። እነዚህኛዎቹ ደግሞ አስራ ሁለት ሺህ አስራ ሁለት ሺህ ስምንት ሺህ እና አምስት ሺህ ብር ናቸው። ሌላ ያለን የድስት አይነቶች እንደዚህ ናቸው። በሳይዛቸው ነው በጣም ትላልቅ ናቸው እነዚህ ለድግስ አይደለ ትላልቅ ነገሮችን ለመስራት ለድግስ ለበዓል ጊዜ ለምትፈልጉ ጊዜ ሶስት አራት ዶሮ የሚሰሩ አሉ። ሁለት ዶሮ የተለያየ አይነት ትንሽ በጎችንም ይሰራሉ። እውነት ለመናገር ስንት ዶሮ ይችላሉ? አሁን ላይክ ይሄ ለአንድ ሁለት ይችላል፣ ሶስት አራት አካባቢ ይችላሉ። ዎቹ ለባለሙያ ሴት ባለሙያ እቃ ያስፈልጋሉ። እና ይሄ ቆንጆ እቃ ነው። እውነት ለመናገር አይይዙም፣ አይላጡም፣ ጠንካራ ናቸው፣ ዱረብል ናቸው። አገን ከመሞከሬ ነው ያንን በስነስርዓት መናገር የሚችልባቸው ናቸው። 36 ሴንቲሜትር፣ 40 ሴንቲሜትር፣ 44 ሴንቲሜትር ናቸው። ማቴሪያላቸው ቅድም ግራናይት ናቸው፣ ግራናይት ናቸው፣ ግራናይት ኮቲንግ ያላቸው ናቸው። ማቴሪያሎቹ ስክራሽ ሬዚስታንስ ናቸው፣ እንደ ቀደም አይነት ናቸው። አስተማማኝ ነው። ቅድም ነው። እቃዎቹ ጥሩ ናቸው። አንቺም ስትሸጪ ላንቺ የማይሆን ነገር ለሌላ ሰው ማድረግ ከባድ ነው። ካርማ ይመጣል፣ መጥፎም ነው። ግን ጥሩ እቃዎች ሲሆኑ ደግሞ ጥሩ ናቸው ብለንም እናሳያለን። ሞከረች ነው ለሰው መምከር የምትችይው እና እነዚህን ሞክሬያቸዋለሁ። ቆንጆ ድስቶች ናቸው። ለረዥም ጊዜ ያገለግሉኛል፣ አራት አምስት አመት፣ ቢያንስ እነዚህን ዶሮ መስራት ከጀመርኩ ወስጃቸዋለሁ እና ጥሩ እቃዎች ናቸው። እኛ ቤት ላይ እቃ እውነት ለመናገር እንግዲህ ከስተመሮቻችን መናገር ይችላሉ። በኳሊቲ ምንም ችግር የለብንም፣ ያዩታል ወደውት ይመጣሉ፣ ይወስዱታል፣ ይገዙታል። በጣም አሪፍ ነው። እሺ፣ ዋጋቸውስ ምን ምን ነው? ይሄኛው 15 ሺ ነው፣ ይሄኛው 20 ሺ ነው፣ ትልቁ ደግሞ 25 ሺ ነው። እነዚህም ለየብቻ ሲንግል ሆኖ ነው የሚሸጡት። አዎ፣ ለየብቻ ነው። በሴትም መውሰድ ይችላል ሰው ከፈለገ። አንድ አይነት ሴት ላይ ማድረግ እንችላለን፣ ከፈለጉ ለየብቻ መውሰድ እንችላለን። ሴት ሲሆኑ ዋጋቸው ይቀንሳል፣ የተወሰነ ይቀንሳል። ደግሞ ሌላ የደስት አይነቶች አሉ ለምሳሌ የመስታወት ድስቶች አሉ፣ የስቴንለስ ስቲል አለ፣ የኮፐር አለ፣ ካስተርን አለ። ከነዛ መሀል አሁን አንደኛው ሌሎቹ ስቴንለስ ስቲሎች ናቸው። ስቴንለስ ስቲል ምንም አይነት ኮቲንግ የላቸውም። የማይለቁ ድስቶች ሶ፣ አይለቁም። ምንም ነገር ስላልተቀባባቸው ትንሽ ይይዛሉ፣ ግልጽ ለመናገር ግን ሁልጊዜ የምትጠቀሚባቸው ድስቶች ናቸው። እነዚህም ከጤና አኳያ ምንም ኮምፕሮማይዚንግ ነገሮች ስለሌላቸው በጣም ቆንጆ ድስቶች ናቸው። በጣም አሪፍ ኳሊቲ ያላቸው ቀድም እንዳየናቸው ሁሉ የጎኖች እነዚህ ቆንጆ ድስቶች ናቸው። አሁን ይሄ ለምሳሌ ሴት ነው አንድ መጥበሻ እና ሶስት ድስቶች ያሉሳይዝም አነስነስ ያሉ ናቸውነስ ለየቀኑ መሆን የሚችሉ ናቸው ቀለላሉ ለምሳሌትክክል ቤትሾ ስለምትሰሪያቸው ምንም ነገሮች ላይ እነዚህ ጥሩ ናቸው እና አሁን እነዚህ ቆንጆ ድስቶች ናቸው። ምንም ትራሞንቲናም ጥሩ ብራንድ ነው። እውነት ለመናገር የብራዚል እቃ ነው፣ ቆንጆ እቃ ነው። ስለዚህ አሁን እነዚህ ሴት ናቸው፣ አንድ ላይ ነው። እነዚህ ሴት ላይ አንድ ላይ ናቸው። በጣም አሪፍ። ዋጋቸው ምን ያህል ነው? ምናልባት አንዷን መውሰድ የሚፈልግ ሰው ካለ ትሸጣላችሁ? ሳድሊ እዚኛው ላይ አንሸጥም። እነዚህኛዎቹ ላይ መቀድም በግራናይቶቹ እንችላለን። በጣም ኦፕሽን አላቸው ሌላ ደግሞ ወደዚህ ደ ሳሀን የተለያየ አይነት ሰሀን አለ ን እኛ ቤት ሸክላ ነው የምንይዘው። ሸክላም ደግሞ ሆኖ ሴራሚክ እና ፖርስልን አለ። ልዩነታቸው ምንድን ነው? ፖርስልን የተሻለ ኳሊቲ አለው የተሻለ ጭቃ ተቦክቶ ሲሰራ ፋየር ፕሩፍ የሚደረግበት ቴምፕሬቸሩ ከፍ ያለ ነው የፖርስልን። በዛ የተነሳ ደግሞ ነምፖርስ ናቸው ማለት። አንዳንድ ሳህኖች ላይ ጥቁር ሲሆን ወይ በጣም ሲይዝ አለ። ያ ሴራሚክ፣ ትክክል። ሴራሚክ ሆነው በደንብ ኮቲንግ በደንብ ፋየር ፕሩፍ ስለማይደረጉ ምን ይሆን ብን አልመሰለሽ ከለራቸው በደንብ ወደ ውስጥ እያስገባ ይመጣል። ላይ ቅባት ይይዛል ር ቀለሞቹ ይለቃሉ በነዚ አይነት ይሆናሉ። እነዚህ አይለቁም፣ ፖርስለን ናቸው እነዚኛዎቹ። ማለትም ነው እነዚህ ሴት ናቸው። እነዚህ በፒስ ነው። ያው እኛ የምንሸጠው ሚኒመም ስድስት ነው። ሰው ከስድስት በታች ብዙ ጊዜ የማይወስድን እኛም በስድስት ነው የምንሸጣቸው ቶሞቢያ ሳኖች። እነዚህ ሸክላዎች እነዚህ ዘጠኝ መቶ ብር ናቸው። ሶ የተለያዩ አይነት ሸክላ ዘጠኝ መቶ ብር በፒስ ነው። በፒስ ዘጠኝ መቶ ብር ነው። አሁን እነዚህ ሸክላዎችም አሉ። ይሄ ደግሞ ወፈር ያሉ ናቸው። ወፈር ያሉ ናቸው። ዴንስ ናቸው። እነዚህ ትዌልቭ ኢንቾች ናቸው። እነዚህኛዎቹ ደግሞ ፖርስለን ናቸው። እንደ ቆንጆ እቃዎች ናቸው። ን ሰው የሰው ፍላጎቱ ትልቅ ነው፣ ትንሽ ነው፣ የሚፈልገውን አይተው ነው። እነዚህ 1200 ብር በፒስ ነው፣ በፒስ ነው። ቆንጆ ቆንጆ እቃዎች ናቸው፣ አለን፣ የተለያየ አይነት ሌሎቹን ደግሞ ወደዚህ ጋር ባሳየሽ፣ እነዚህም አሉን የተለያየ አይነት አዎ፣ ወፈር ያሉ ናቸው እቃዎቹ፣ ወፈር ያሉ ናቸው ጠንካራ ናቸው። ብዙ ጊዜ ላይክ ለመሰበር ምናምን አይቸኩሉም። እውነት ለመናገር ጥንቃቄ ቢፈልጉ ደህና ናቸው። ጥንካሬ ላይ ውፍረት ስላላቸው ደህና ናቸው። ዋጋቸው ምን ያህል ነው? እነዚህም 1200 ብር ናቸው። ሌላም ሳህኖች አሉ በአራት ማዕዘን እዚህ ደግሞ ቀለል ያሉ ሆነው ነው፣ ግን ኳሊቲያቸው ጥሩ ነው። ቆንጆ ናቸው። ዲዛይናቸውም አሪፍ አሪፍ ዲዛይን ያላቸው እነዚህ አንድ ሺህ ብር ናቸው። ብር በፒስ ነው። ገን ራሽ የተለያዩ አይነት ሰው መርጦ መውሰድ ይችላል፣ ችግር የለበትም። በጣም ቆንጆ እቃዎች ናቸው። ከምንድ የምናደርጋቸው እነዚህ እቃዎች ናቸው። ከዚህ ሌላ የምግብ ሳህኖች አሉ። የተለያየ አይነት ነው። እነዚህም ሳህኖች ናቸው። በሰርቪስ ደረጃም ከፈለግሽ አሉ። የተለያየ አይነት በትላልቅ ሰርቪሶች አሁን እንደነዚያ አይነት አሉ የተለያዩ ነገር ማቀርበባ የተለያየ ነገር ማቅረብ ትችያለሽ። እነዚህ ያሉ እነዚህ አለ ማዕት አይነት አለ። ሰውን በምርጫው የፈለገውን መውሰድ ይችላል። የተለያየ አይነት ዲዛይን መተው አያጡም ማለት ነው። እናንተ ምርጫ አለ። ሰው አንዳንዴ አዲስ ነገር ይፈልጋል። ያለውን ነገር ትቶ ሰው በዛት ላይ መቶ መውሰድ ይችላል ምርጫው ሉ እዚህ ያለ ያልሻል በጣም አሪፍ። የሰርቪሶቹ ዋጋ ስንት ነው? እና ብር ሳይዝ አላቸው ትልቅ ትንሽ እያሉ ምርጫ መውሰድ ይችላል። በጣም አሪፍ ልሻ። ሌላው እንግዲህ ደግሞ ወጥ ማቅረቢያ ነው አይደለ? በቤታችን ወጥ ማቅረቢያ ሊኖረን ግድ ይላል እና እስቲ እናንተ ያሉትን የወጥ ማቅረቢያ ብቻ ሳይ፣ ሰው ምግቡን ሰርቶ ከጨረሰ በኋላ መስ ማቅረብ አለበት እና ማቅረቢያዎች የተለያየ አይነት አለን። ከመስታወት ማቅረቢያዎች ይጀምራል ሸክላዎች አሉ፣ ክዳን ያላቸው የሌላቸው አለ። ሰው ምርጫው እንደፈለገ መውሰድ ይችላል። የተለያዩ አይነት ምርጫ አለ። ሁላችንም ምርጫዎቻችን የተለያዩ አይነት ስለሆኑ፣ ስለዚህ ለምሳሌ ከመስታወቶች እንደነዚህ አይነት አሉ። በትናንሽ የምግብ ማቅረቢያዎች ሊሆኑ ይችላሉ። ለምሳሌ ለቤትሽ ለባለቤትሽ በቂ ናት። ከእንደዚህ ስራ አይዘልም። ከዛ የዘለለ ነገር ሲፈልጉ ደግሞ አለ ሰው በትላልቅ ከፈለጉም አለ። ለምሳሌ አሁን እነዚህ ቆንጆ የገንፎ ዕቃዎች ናቸው። ለሱ ትክክል ለሱ ይሆናል። ጾም ጊዜ ለሾርባ ለሚጠጣ የታመመ ሰውን ለመጠየቅ ማ ብረሽቃው ሊዘሽ ቆንጆ ነው። ሰው እንደነዚ አይነቶች አሉ። እንደን ባለ ክዳን የሆኑ ሸክላዎችም ደግሞ ከፍ ከፍ ያለ ነው እዚህ ፖር እንግዲህ ኖርብን ቆንጆ ነው። ስታ ቀርቢ ጥሩ ምግቡንም ያጣፍጣል ስታየው። ስለዚህ በነሱ አይነት አለን። ባለክዳም ከፈለግን የተለያየ አይነት አለን። ይሄም አለ እቃዎቹ ግን ጥንክር ጥንክር ያሉ ናቸው። በደንብ አስተማማኝ ናቸው። ሲነቁ የተለያየ አሁን ይሄ እስከ ማንኪያው ድረስ ነው። ለምሳሌ ይሄ ሸክላ ትልቅ ነው አለ። ከዚህም በመቀጠል ደግሞ እነዚህም አይነቶች አሉ። መጠቀም ይችላል ሰው የፈለገውን። ቆንጆ ነው ልጫ ትፈትጃለች ማለት ነው። ሳየ ፍትፍት ነው ቆንጆ ናቸው። ስለዚህ ዋጋ ከዛ ጀምረሽ ከትንሹ ጀምሮ ከአምስት መቶ ብር ይጀምርና እስከ ሁለት ሺ አራት ሺ ብር ድረስ ይሄዳል። ሶ ላይክ ምርጫ አለ የፈለገውን ሰው መቶ ይሄ ነው ያ ነው ይላል። አንድ መውሰድ ይችላሉ። በፒስ ናቸው ከሁለት ሺ ጀምሮ እስከ አራት ሺ ብር ያሉት ማለት ነው። በጣም አሪፍ ሴቱም ይሸጣል አው ለምሳሌ ሴት አሁን ለምሳሌ እኛ የምንሰጠው እዚህ ጋር አለ። ወጥ ቃም ባይሆን ለላዛኛ ነገሮች ናቸው። አሁን እነዚህ እና ለሩዝ ማቅረቢያ ለምን ማድረግ ይችላል ሰው። አሁን እነዚህ በሴት ነው የምንሸጣቸው። የተለያየ አይነት አለ። ማልልሽ ለምሳሌ ለወጥ ፈልጋለው ካልሽ ለትላልቅ ነገር ሲኖሩሽ እንደነዚህ አይነት አድርገሽ ማድረግ ትችያለሽ። ይሄ ያለ አይ መያዣ ያለው አልፈልግም ካልች ደግሞ በዚህኛው መሰረት አሉ። ቀለል ያለ ለቤትሽ መጠቀም ትችያለሽ። ይሄም አለ። እነዚህም ሴት ናቸው። አንዳንዱ እስከ ክደኑ ሴት ነው፣ እና እንደነዚህ ያደርገሽ በቃ የፈለግሽው መውሰድ ትችያለሽ። የሴቶችስ ዋጋ ሬንጅ ምን ያህል? ያው አንዳንዱ ነው፣ ከሺህ አምስት ጀምሮ ወደ ላይ ይሄዳል። ከሻምስ ጀምሮ ወደ ላይ ይሄዳል። ቆ የተለያየ አይነት መጥተው መውሰድ ይችላሉ። በጣም አሪፍ። እንግዲህ እስካሁን ምግብ መስሪያዎችን፣ ወጥ ማቅረቢያ አይተናል። አሁን ደግሞ እስኪ ትኩስ ነገር እንዳይቀዘቀዝብን የሚያደርግ ፌርሙዝ ብዙዎቻችን በቤታችን የምንፈልግ ይመስለኛል። እና ፌርሙዝ የምትይዙ ከሆነ አሳይ። እሺ እናሳይሽ ወደዚህ ጋር አሁን ደግሞ ወደ ፔርሙስ መተናል። ፔርሙስ ለትኩስ እና ለቀዝቃዛ የሚሆኑ ፔርሙሶች አሉ። ለምሳሌ አሁን እዚህ ጋር የምናያቸው ግን ለትኩስ የሚሆኑ ፔርሙሶች ናቸው። የማያቀዘቅዙ ናቸው በትክክል። እነዚህ ፔርሙሶች ጥሩ ፔርሙሶች ናቸው። የቱርክ ፔርሙሶች ናቸው። በተለምዶ እንግዲህ ጆሮ እያስጠጉ ነው የሚሰሙት፣ እና ቆንጆ ነው። ብቻ ላይ ውስጡ ማየት ትችያለሽ፣ ግላስ ናቸው እቃውና በውስጡ መሀል ስፔስ ካለ ዩዥዋሊ ፔርሙሶቹ ቆንጆ ናቸው። ቫኪዩም ካለ አያቃጥልም። ስቲዦም እና እንትናቸውም ኳሊቲቸውም የተሻለ ነውቀቅስሚቀጥልሊገምሽ አንዳንዶቹ ግን ላይክ እያነደደሽ ሆናለሁ እያል እነሱ ጥሩ ፔርሙሶች አይደሉም። በብዛት አንድ መለኪያ መንገዶች እነዚህ ናቸው። ሰው እነዚህ ፔርሙሶች አሉ። ለስምንት ሰዓት አያቀዘቅሱም ስምንት ሰዓት ሙሉ ትኩስ አድርገ ቆዩ ለመስላደረዱ ይቆያሉ። ደግሞ የተለያዩ የከለር አማራጮች አለ። በተለያየ ፒንክ አለ፣ የተመቻቸው አይነት አለ። በዛ መሰረት ይለያያል። እነዚህ አንድ ሊትር ናቸው። እነዚህ አምስት መቶ ኤም ኤል ናቸው። የተለያየ አይነት ናቸው። ቀጠን ብላ ከኛውም ላይ ቦርሳሽ ውስጥ ከትሻት ለመሄድ ትችያለሽ። በዚህ በራሱ አድርገሽ መጠጣት ትችያለሽ። ምርጫው እንደተመቸሽ ማድረግ ትችያለሽ። ቆንጆ ከርሙሶች እዚ ጋር ይገኛሉ። እነዚህኛዎቹ ሁለት ሺህ አምስት መቶ ናቸው። ይሄኛዋ ደግሞ አንድ ሺህ ስምንት መቶ ነው። የተለመዱት አይነቶች አሉ። እነዚህኞችም ያው እንደ ኩባያ መጠጫ ይሆናሉ። ለአጥሜት ለማስቀመጥ ተለቅ ያሉ ናቸው። ሳይዛቸው አንድ ሊትር ናቸው። አንድ ሊትር ማለት ናቸው። ቆንጆ ናቸው፣ ግን እቃዎቹ ላይ ምንም ችግር የለበትም። ዋጋቸውስ ምን ያህል ነው? እሺ፣ እነዚህ በዚህ መሰረት ናቸው። ከዛም በመቀጠል እንግዲህ ሻይ ቡና ለምሳሌ በእንደዚህ መሰረት ማቅረብም መጭመቅም ትችያለሽ። ቡናውና ሻዩን እዚ ውስጥ ታደርጊና ቀላቅላሽ እዚ አርጋሽ በቃ ፕሬስ ስታረጊው ያወጣልሻል፣ ንጹህ ይወጣልሽና በዚህ መሰረት ሳይዝ አላቸው። ከታች የሚቀረውን ቅመሙን ምኑን አርጋሹ ትቆያለሽ። አይቀጠሉን አርጋሹ ጨምረሹ፣ ከዛ መጠጣት ስትፈልጊ ፕሬስ ታረጊውና ለይቶ ያስቀርልሻል። ሳይዝ አላቸው፣ በትንሽ መካከለኛ ትልቅ አላቸው። ሲጋ ሰው ትኩስ ነገር እስካለን ድረስ እነዚህ ማ ዋጋቸው እነዚህ ከሺ ሁለት ይጀምራሉ እስከ ሁለት ሺ ብር ይሄዳሉ። ሳይዝ እዚች ጋርም አለች የቱጎ ካፕ ደግሞ ካስፈለገ ዩሮሌ ሰው ይዘው መሄድ ይፈልጋልና በተለይ ጣጣት ለሚጠበቅ ስለዚህ፣ ቆንጆ ነው ለመኪና ውስጥ ሆኖ ለመጠቀም ቆንጆ ናት። ችን ይዘው መሄድ ይችላሉ። በጣም አታስቸግርም። በዚህ መሰረት እቃነች ስትታይ ደግሞ ታምራለች፣ ታምራለች። ቡና ለሚወድ ቡና ቀለሙ ደስ ትላለች፣ ኮፊ ትላለች እዚህ ላይ። ስለዚህ ቆንጆ ናት። ችን ማርገው ዋጋዋስ ይቻላል። ሰዎች አንድ ሺ ሁለት መቶ ሺ በጣም ሶ እነዚህ ጋር ኮዳዎች አሉ። የትምህርት ቤት ጊዜ ስለሆነ ወላጆች ኮዳ በደንብ ይፈልጋሉ። ኮዳ ብዙ አማራጮች ይኖሩናል። ቆንጆ ቆንጆ ኮዳዎች አሉ። ዋጋ ሬንጃቸው ቢፒኤ ፍሬዎችም ናቸው። ስለዚህ ፕላስቲክ ሊቻ አያደርግባቸውም ዋጋ ከዘጠኝ መቶ እስከ ሺ ሁለት መቶ ድረስ ይደርሳሉ። እዚህ ጋር ደግሞ የማቅረቢያዎች ናቸው። ጠጅም፣ ጠላም ብርዝም፣ ውሃም የፈልጉትን ነገሮች ማቅረቢያ የሚሆኑ አሉ በካርቶን ውስጥም እስከ ብርጭቆ ከፈለጉ በነዚህ መሰረቶች አሉ። እነዚህ ከ1 500 ጀምረው እስከ 4000 ምናምን ድረስ ይሄዳሉ። ምርጫቸው እንደፈለጉ አይነት አለ። እነዚህ ሞዛይክ ናቸው። ሞዛይክ ያው ለቤት ዴኮሬሽኖች የተለያዩ ኳሶች እንደነዚህ አይነት ጣል ጣል ለቤታችን ማስጌጫ ማስጌጫ ቆንጆ ቆንጆ ናቸው፣ እና እነዚህንም በዛ መሰረት መጠቀም ይቻላል። ከትናንሾቹ ስላልቆቹም እንደነዚህ አይነት አሉ ፒስ ይሄዳሉ። መያዣ አለ። የሰላጣ እቃ አለ። ሙሉ ሴቱ ማቅረቢያ አለ። እዚህ ጋር ደግሞ ማጎች አሉን። እንደምታያቸው የተለያየ አይነት ማጎች አሉ። እነዚህ ካራ ማጎች ናቸው። ን ኒውቦን ቻይና ይባላሉ የማቴሪያላቸው አይነት እና ቆንጆ ናቸው። አይፈረፈሩ ለየት ያሉ ማቴሪያል ናቸው። ሴራሚክ ፖርስለን ተባብለው እንደሚለዩት ኒውቦን ደግሞ የሚባል አለ ትንሽ አጥንት አክቹዋሊ ደቆ ይጨመርበታል እና ጠንካራ ናቸው የበለጠ ከሌሎቹ ማለትም ነው ናይሰር በደር ኳሊቲያቸው ሉካቸው እንደምታዩ ጥሩ ናቸው በጣም እነዚህ ዘጠኝ መቶ ብር ናቸው ፐር ፒስ ማለትም ነው እዚህ ጋርም የተለያዩ አይነት ቢላዎች አሉ ቢላዎች አሉ መቆንጠጫ የቁርጥ ቢላ አለ የተለያዩ እቃዎች አሉ ዋጋ ከስንት ጀምሮ ማግኘት? ከአምስት መቶ ጀምረው ከፍ እያለ ይሄዳል። ግ በጣም ነው። ኤልሻዳይ፣ እስካሁን እንግዲህ ቆንጆ ቆንጆ እቃዎች አሳይተሽኛል። አሁን ደግሞ እናንተ ጋር ደንበኞቻችሁ ሲመጡ ለየት ያለ እኛን ይገልጸናል የምትሉ እቃዎች ካሉ ውስ ያሳዩ። ከእኛ እቃዎች ውስጥ ለየት ያለ ብለን የምናስባቸው አንደኛዎቹ እነዚህ ከቀርከሃ የሚሰሩ እቃዎች ናቸው። ከቀርከሃ ነው የሚሰሩት። አይመስሉም ግን ጠንካራ ናቸው። ባዮዲግሬደብል ናቸው። ኤኮ ፍሬንድሊ ናቸው። ክብደት ማለት ጠንካራ ነው። አሁን በዚህ እንጀራ ዳቦ አርገሽ ታቀርቢበታለሽ። ሳይዝ አለው፣ ከለር አለው። የተለያየ አይነቶች እንትኖች ስላሉት የተለያየ አይነት መጠቀም ትችያለሽ። ኢቨን ማንኪያ ሹካ ራሱ አለው። ለልጆች መጠቀሚያ ትችያለሽ። ሁሉም ከቀርከሃ ነው፣ ሁሉም ከቀርከሃ ነው። እዚህ ጋር ያሉት እቃዎች እንዳለ የልጆች መብያ ናቸው። ሶ ፕላስቲክ ቅድም እንዳልኩሽ ሊች ያደርጋል። በተለይ ከልጅነት ጀምሮ ደግሞ እየተጠቀምሽው ከሄድ በጣም እንግዲህ የልጅ እድሜ ረዥም ነው። በዛ የተነሳ ባዮዲግሬደብል ስለሆኑ እነዚህ ምንም አይነት ሊች የሚያደርጉት ነገር የለም። ከጤና ጉዳት አንጻር በጣም በተለይ በልጆቻችን መጠንቀቅ ያለብን ነገር ምንድን ነው? ፕላስቲክ ሊች የሚያደርግ ነገር ፎርኤቨር ኬሚካል ስለሆኑ አይለቁም፣ ውስጣችን ገብቶ ነው። እነዚህ ነገሮች በጣም ኢኮ ፍሬንድሊ ናቸው። ተቀካን የተሰሩት በጣም ገርሞኛል። አዎ፣ እነዚህም ጆግ አለው፣ አራት ኩባያ ያለው ውስጡ። እነዚህም ልክ እንደዚህ ማለት ናቸው በቃ የልጆች ኩባያ ያለው ቦላ መብያ ሳህን አለው ሹካ ማንኪያ ያለውና ልጆችም በከለሩንም በካራክተሩንም ደስ ብሏቸው ነው የሚበሉት። ምክንያቱም ፓስታ ስታቀርቢ በዚህ እንጀራ ስታቀርቢ በዚህ ከለራቸውም ዲዛይናቸውም ደግሞ በጣም ቆንጆ ናቸው። በምሳቃም ደረጃ አለን። የተለያየ አይነት ናቸው። ምሳቃዎቹም ከቀርቃ ነው የሚሰሩ ተገን ውስጣቸው አለ። ውስጡ ሶስት ምሳቃ አለ። እኛ ለየት የሚያደርጉ ነው በእውነት ዋጋ እንግዲህ፣ ከትንሹ ብጀምር ከ250 ብር ከማንኪያዎቹ ጀምሮ እስከ ከፍ ካለው እስከ 3ሺህ ብር ድረስ ይኖረናል ማለት ነው። እነዚህ ደግሞ ቤታችን መቼስ ሁሌም ቆሎ ዳቦ ቆሎ፣ ቆሎ የምናስቀምጥበት እቃ እንፈልጋለን። የቡና ቁርሶች ትክክል። መቼስ ቡና ቁርስ የምናስቀምጥበት እቃዎች አሉና እነዚህ ከሁለት ሊትር ጀምረው አሉ አንድ ሊትር፣ አንድ ነጥብ አምስት ሊትር እያሉ ሁሉም አሉና በቃ የከለር አማራጮችም አ አሉ በጥቁር አለ፣ በቀይ አለ፣ በነጭ አለ። በሲዘኖች መጠቀም ትችላለሽ። የተለያየ አይነት አለን እና እነዚህ ቆንጆ እቃዎች ናቸው። ሁለት ሊትር፣ አንድ ነጥብ አምስት አንድ ሊትር ከዛ 600 ኤም ኤል 425 ኤም ኤል እያሉ ይሄዳሉ። እነዚህ ደግሞ የዘይት እቃዎች ናቸው። በጣም ዘይት ቆጣቢ ነው። ሁሉ ሰው ቤት ውስጥ የሚማረርበት ነገር ዘይት ብዙ። አዎ፣ ለጤናም መጥፎ ነው፣ ለኢኮኖሚም መጥፎ ነው ከምንም በላይ እና እነዚህ በጣም ቆጣቢ ናቸው። እውነት ለመናገር ብዙ ዘይት አያስወጡም፣ ግን በቂ ነው ለሚያስወጣልሽ ያህል ብዙ ያደረግኝ መስሎን ራሱ በቃ ላይ ብዙ ያነስ ያለ ነው፣ ግን ጥሩ ናቸው። በእነዚህ መሰረት አለ የተለያዩ አይነት እቃዎች አሉ። የብርቱካን መጭመቂያ አለ፣ የስኳር እቃ አለ። የልጆች ደግሞ ምግብ ሰርተሽ ሲተርፍሽ ፍሪጅ ውስጥ ማስቀመጫ እቃዎች ናቸው። ወይም ኦቨርናይት ኦትስ መስራት ከፈለግሽም ትች ያለሽ የተለያዩ አይነት ሳይኖረው በጣም ቆንጆ ቆንጆ እቃዎች ነው ያሏቸው። እነዚህ በጣም መስጠውኛል። ዋጋቸው ምን ያህል? እነዚህ ከዘጠኝ መቶ ብር ጀምሮ ከፍ እያለ ይሄዳሉ እስከ ሁለት ሺህ ብር ድረስ እነዚህም ደግሞ የልጆች ምግቦች ማስቀመጫ ነው ያልሽ። የልጆች እነዚህ ደግሞ ከአምስት መቶ ብር ጀምሮ ወደ ላይ ከፍ እያለ ሄዳ ሱም። ጁስ መጠጫዎችም አሏቸው። እሺ፣ ኤልሻዳይ እንግዲህ እናንተ ጋር የምትይዟቸውን የተለያዩ የወጥ ቤት እቃዎች አሳይተሽኛል። በጣም ያስገረመኝ ደግሞ በኳሊቲ እና በማቴሪያል ለያይታችሁ ነው የምታስቀምጧቸው። እና የእኛ ተመልካቾች እናንተ ጋር መጥተው መግዛት ቢፈልጉ እንዴት ነው የሚያገኟቸው? የሱቃችሁ አድራሻ የት ነው? እኛ የምንገኘው መካኒሳ መካነ ኢየሱስ ቸርች ጎንነን ወይም አዋሽ ባንክ ያለበት ፎቅ ጎንነን። ኤግዛክትሊ ማፕስ ላይም አለን። ሶ ኤስሎይ የቤት እቃዎች ወይም ኤስሎይ ሆም ግድስ ብላችሁ ብትገቡ ታገኙናላችሁ። ስልካችንም ይኖራል። በዛ መሰረት ፕሊስ ካም። ከሰኞ እስከ ቅዳሜ እንሰራለን እናንተን ለማገልገል ተዘጋጅተናል። ኑ ግዙ ተጠቀሙ። በደስታ እንቀበላቸዋለን። በጣም አሪፍ ለየት ያለ ነገር ስላላችሁ እንግዲህ የኛ ተመልካቾች ይመጣሉ ወይ? ተስፋ አደርጋለሁ። ለነበረን ጊዜ በጣም አመሰግናለሁ። እኔ አመሰግናለሁ። እግዚአብሔር ይስጥልኝ። ተመልካቾቼ፣ በኤስሎይ የነበረን ቆይታ ይህንን ይመስል ነበር። እንግዲህ በቪዲዮ እንደተከታተላችሁት የተለያዩ ኳሊቲ ያላቸው ለጤና ጠቃሚ የሆኑ የወጥ ቤት ዕቃዎችን እዚህ ታገኛላችሁ ማለት ነው። ይህ ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። ሰብስክራይብ አድርጉ። ቻው